እንደምን ሰነበታችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲሱ ሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረጋችሁን ፈጽመው እንዳዘነጉ፣ ዕለታዊ መረጃዎችን ወደ እናንተ የማድረሳችሁ ይሆናል። አብራችሁን ቆዩ። ማንቸስተር ዩናይትድ እንግዲህ አዲሱ ኔይማር አፍርቷል እየተባለ ይገኛል። እንግዲህ ማንቸስተር ዩናይትዶች እንደሚታወቀው ብዙ ታለንት ሊሆኑ ተጫዋቾችን እንግዲህ ከካሪንግተን ሲያፈሩ ቆይቷል። በአሁን ጊዜ እንግዲህ ጆሴፍ ጁኒየር አንድሪ ገብርኤል ወይም ደግሞ ጄጄ ገብርኤል ይባላል። እንግዲህ ይሄ ተጫዋች በጣም ድንቅ እንቅስቃሴን በአካዳሚ እያሳየ ይገኛል እና የተወለደው በ2010 እንደ ነጮቹ አቆጣጠር ሲሆን 14 ዓመቱ ነው በአሁን ጊዜ እንግዲህ ገብርኤል በካሪንግተን ድንቅ እንቅስቃሴን እያሳየ ይገኛል። አንደር በአንደር ፖርኪ እና እንግዲህ በጣም ጥሩ እንቅስቃሴን እያሳየ ይገኛል። 15 ጎሎችና ስድስት አሲስቶችን በ13 ጨዋታዎች ማድረግ የቻለ ታለንት ሊሆነ ተጫዋች ነው። እንግዲህ በጣም የሚገርመው ነገር ደግሞ የተጫዋቹ ቨርሳታይሊቲ ነው። እንግዲህ በሁሉም ቦታ መጫወት ይችላል። በፊትለፊት አጥቂነት እንደዚሁም ደግሞ በክንፍ ተጫዋችነት ማለትም ዊንገርነት መጫወት የሚችል ድንቅ እንቅስቃሴ ማሳየት የሚችል ተጫዋች ነው። እሱ ብቻ አይደለም ደግሞ ከምንም በላይ እይታው እጅግ የሚገርም ነው። እንደዚሁም ፓሲንጉም አስደናቂ ነው እና የተጫዋች ወደፊት እንግዲህ ለማንቸስተር ናይትድ በጣም ይጠቅማል ተብሎ ነው የሚጠብቀው። እና ደግሞ ሩጫውም የሚገርም ተጫዋች ነው። ይህ ተጫዋች እንግዲህ በዩናይትድ ቤት እንደ አዲሱ ኔይማር ነው እንግዲህ እየተቆጠረ የሚገኘው ኛው መረጃችን እንግዲህ ማቴታን ይመለከታል። ማንቸስተር ዩናይትድ እንግዲህ ፊሊፔ ማቴታን ከክርስቲያል ፓላስ ለማስፈረም እየሰሩ ይገኛሉ። የ27 ዓመቱ ተጫዋች ታዲያ 15 ጎሎችን በ33 ጨዋታዎች ማስመስገብ ችሏል። እንግዲህ ተጫዋቹ ድንቅ እንቅስቃሴን እያስገኘ ይገኛል። በማንቸስተር ዩናይትድ እንግዲህ ክሪስቲያል ፓላስ ሁለት ለዜሮ በሆነ ውጤት ሲሸነፍ ድንቅ እንቅስቃሴን ማሳየት ችሏል፣ ጎል ማስቆጠር ችሏል። እና ይህንን ተጫዋች እንግዲህ በማንቸስተር ዩናይትድ እይታ ውስጥ ገብቷል። እንደሚታወቀው ማንቸስተር ዩናይትዶች እንግዲህ ጎል የሚያስቆጥርባቸውን ተጫዋቾች የማስፈረም ባህሪ ያላቸው ከዚህ በፊትም እነ ሩኒን መመልከት እንችላለን። እና ተጫዋቹን እንግዲህ ለማስፈረም እንደሚሰሩ ነው በርካታ ምንጮች እየዘገቡ የሚገኙት። ቺዶ ኦቢ ማርቲን በሆዱ ጨዋታ የቋሚነት ድል የማግኘት በተለየ መልኩ ጠንክሮ እየሰራ እንደሚገኝ የካሪንግተን ምንጮች እየዘገቡ ይገኛሉ። እንግዲህ ተጫዋቹ ድንቅ እንቅስቃሴን እያስመለከተ ይገኛል። በተለይም ደግሞ በትላንትና ሁለት ሆይሉንድ ይህን ያህል ጥሩ የሚባል ጊዜን ማሳየት አልቻለም እና ተጫዋቹ እንግዲህ በሁዱ ጨዋታ ላይ የመሳተፍ እድሉ ሰፍተኛ እንደሆነ እየተነገረ የሚገኘው። ኢታን ዊትሊ ከማንቸስተር ዩናይትድ ጋር አዲስ ውል መፈራረሙ ታውቋል። ተጫዋቹ ድንቅ እንቅስቃሴ ማሳየት እያቻለ ይገኛል ና በአካዳሚ ና አዲስ የሆነ ኮንትራት ከማንቸስተር ዩናይትድ ጋር መፈራረም ችሏል። ይህ ለእኔና ለቤተሰቤ ትልቅ የኩራት ቀን ነው ሲል እንግዲህ ኢታን ዊትሊ ተናግረዋል። ማንቸስተር ዩናይትድ በኮቢ ማይኖ የኮንትራት እድሳ ዙሪያ አዳዲስ ንግግሮችን ጀምሯል። እስካሁን ድረስ እንግዲህ በተጫዋቹና በክለቡ መካከል ስምምነት መደረስ አልተቻለም። ነገር ግን ማንቸስተር ዩናይትዶች አሁንም ቢሆን ከተጫዋቹ ጋር ስምምነት ለመድረስ እንደሚሰሩ ተናግረዋል። ኔዘርላንዳዊ አጥቂ ጆሹዋ ዘርክሲ ከትናንትናው ጨዋታ መጠናቀቅ በኋላ ተከታዩን ሲል ተደምጧል። በፍጹም ቅጣት ምት ዙሪያ እድሎች አልነበረንም። በቦታው ስለተፈጠረ ነገር እርግጠኛ ሆኜ መናገር የሚችለው ነገር የለም። ጥሩ የግብ እድሎችን መፍጠር ችለናል። ሆኖም በስ ተመጨረሻም ጨዋታው ባቻ ውጤት ሊጠናቀቅ ግድ ሆኗል ሲል ተናግሯል። ከፍጥርናቸው የግብ እድሎች አንጻር የተሻለ ውጤት ይገባ ነበር ብዬ አስባለሁ። ከጥሩ ቡድን ጋር እንደተጫወትን ግልጽ ነው። ሆኖ በጥቂት አንድ ተጨማሪ ግብ ማስቆጠር ይገባን ነበር ሲል ጆሹዋ ዘርክዚ ተናግረዋል። አሰልጣኝ ሮበን አሞሪም እንግዲህ ስለ ጆሹዋ ዘርክዚ ተናግረዋል። እርሱ በእያንዳንዱ መመዘኛ ከጨዋታ ጨዋታ እየተሻሻለ ነው። በልምምር ላይ ጠንክሮ መስራቱን ቀጥሏል። ዛሬ ሚላ ላይ ካሳየው ብቃት አንጻር ግቡ ይገባዋል ሲል አሰልጣኝ ሮበን አሞሪም ተናግረዋል። ሌላኛው እንግዲህ ሮበን አሞሪም ለአርሰናሉ ጨዋታ እንግዲህ አስተያየታቸውን ሰጥተዋል። ማገገም ይኖርብናል፣ በአርሰናል ጨዋታ ላይ ጭንቅላታችንን መጠቀም ይገባናል ሲሉ ተናግረዋል። የወዱ ጨዋታ በዚህ የውድድር ዓመት በሚኖረን ሁኔታ ዙሪያ ትልቅ ተጽዕኖ ይኖረዋል ሲሉም ተደምጠዋል። በወዱ ጨዋታ ከሽንፈት ድነን በቀጣይ ሀሙስ ለሚኖረን ጨዋታ ዝግጁ ልንሆን ይገባል ሲልም እንግዲህ የማንቸስተር ዩናይትድ አሰልጣኝ ሮበን አሞሪም ተናግረዋል። ማንቸስተር ዩናይትድ ብራዚላዊ የክንፍ መስመር ተጫዋች አንቶኒን በ32.5 ሚሊዮን ፓውንድ መሸጥ ፍላጎት አለው። ይህም ሽያጭ እውን የሚሆን ከሆነ በፒኤስአር የሚያጋጥመውን የገንዘብ ኪሳራ የሚያስወግድለት ሲሆን እስከ ውድድር ዓመቱ መጨረሻ ድረስ በሪያል ቤቲስ የሚያሳየውን አቋም ለተጫዋቹ የዝውውር ዋጋ መጨመር ቁልፍ ሚና ይሆናል ሲል ምንጮች እየዘገቡ ይገኛሉ። ገርናቾ በዚህ የውድድር ዓመት በሊጉ እንደ አሊያንድሮ ገርናቾ 50 በላይ ሙከራዎችን ማድረግ ችሏል። ነገር ግን ዝቅተኛ ግቦችን ያስቆጠረ ተጫዋች ሆኗል እና እናንተስ፣ የዚህ ተጫዋች እንቅስቃሴ እንግዲህ በጣም ደካማ እንቅስቃሴን በማንቸስተር ዩናይትድ ቤት እያሳየ ነው እና እናንተስ ስለ ተጫዋቹ ምን ትላላችሁ? ማንቸስተር ዩናይትድ ከአርሰናል እንግዲህ እሁድ ጨዋታ የሚያደርጉ ይሆናል። ውጤቱን በግምት አስቀምጡ ላለሁኝ